ኢትዮጵያ ለዓለም አቀፍ ሙቀት አማቂ ጋዞች ልቀት ያላት ድርሻ 0.04 በመቶ እንደሆነ ይገመታል። ምንም እንኳን ሀገሪቱ ለችግሩ የምታበረክተው አስተዋጽኦ ወደ ዜሮ የተጠጋ ቢሆንም ለአየር ንብረት ለውጥ አሉታዊ ተጽዕኖዎች በከፍተኛ ደረጃ ተጋላጭ ከሆኑ ሀገራት አንዷ ናት። በመሆኑም ለችግሩ ምላሽ ለመስጠት የሚያስችሏትን በርካታ ተግባራት በማከናወን ላይ ትገኛለች። በዓለም አቀፍ ደረጃም የሚጠበቅባትን ኃላፊነት ለመውጣት የፓሪሱን የአየር ንብረት ለውጥ ስምምነት መሰረት በማድረግ በፈቃደኝነት ላይ የተመሰረተ ሀገራዊ የምላሽ እቅዶችን በመተግበ ግብር ላይ ትገኛለች። ፓሪስ አግሪመንት ላይ በ2015 የተቀመጡ እነዚህ ናሽናሊ ዲተርሚን ኮንትሪቢሽን ስፔሻሊ ፓሪስ አግሪመንት ላይ የተቀመጠ ነው። እኛም እንደ ሀገር ያንን መሰረት አድርገን መጀመሪያ ናሽናሊ ኢንቴንድን ናሽናል ዲተርሚን ኮንትሪቢሽን አስቀመጥን። ሁለተኛው ደግሞ ናሽናል ዲተርሚን አፕዴትድ የሆነ አለ። አሁን ሶስተኛ ነው ያለፈው 68 ነጥብ 8 ድረስ ዝቅ እናደረጋለን ኤሚሽንን የሚል ትልቅ አምቢሽን ነው ኢትዮጵያ ሴት ያደረገችው። ያ ሴት ሲደረግ ኮሚት ሲያደርግ የኢትዮጵያ መንግስት፣ እንደ ጠቅላላ ሀገር የፓሪስ አግሪመንቱም ሆነ የዩኤንኤፍ ትሪፕል ሲ ሁሉም አንድ ላይ የሚጠበቀውን ሰሚት ሲያደርግ፣ ዴታ ቤዝ ያደረገ መሆን ጥናት፣ በደንብ በጥናት የተመሠረተ ምን ሲቀነስ ነው ሚሽን ሊወርድ ሊቀንስ የሚችለው አገሪቱ የሚባለው ነገር ከፍተኛ ጥናት ይፈልጋል። ያን ጥናት በማድረግ በዴታ ሰፖርት በማድረግ ዲብሊዩአርአይ ትልቅ ስራ ይሰራ ሰርቷል። የባለፈውም በአሁኑም ትልቅ ስራ ይሰራል በሪሰርችም ቴክኒካል ሰፖርት በማድረግ ነው። በ2007 ዓ ም የመጀመሪያውን እንዲሁም በ2013 ዓ ም ሁለተኛውን የአየር ንብረት ለውጥ የምላሽ እቅድ ለተባበሩት መንግስታት ድርጅት የአየር ንብረት ለውጥ አስተባባሪ አካል ያስገባችው ኢትዮጵያ በትግበራው ረገድም ውጤታማ ስራዎችን አከናውናለች። በተለይም ባለፉት ስድስት ተከታታይ ዓመታት የተከናወነው የአረንጓዴ አሻራ መርሃ ግብር በዚህ ረገድ በምሳሌነት የሚጠቀስ ተግባር ነው። እንደነዚህ አይነት ኢኒሽቲቭዎች ከመንግስት የሚጠበቀው እንደዚህ ኮሚት እራሱን ሲያደርግ እኔ ሚሽን በዚህን በዚህ ያክል ቀንሳለሁ ለዚህ የሚሆኑ ደግሞ ኢኒሽቲቭዎች እነዚህ እነዚህ ናቸው የሚባሉትን አሁን የኢትዮጵያ ምናያቸው ከግሪን ሌጋሲ ኢኒሽቲቭ ጀምሮ ከመንግስት የዚያን ያክል ኢኒሽቲቭ ካለ ሌሎቹ እንደኛ አይነት ኤንጂኦም ይሁን የመልቲላትራል ባይላተራል ኦርጋናይዜሽኖችም ፍሬምወርኩ አለ ማለት ነው ገብቶ ለመስራት። ስለዚህ በእኔ በኩል ለአፍሪካም ለሌሎችም እንደነዚህ አይነት ኮሚትመንቶች ሲኖሩ በመንግስት ደረጃ ሌሎቹ ገብተው ሌሎቹ አጋዥ ሆኖ ለመስራት በጎ ማሳያ ነው ማለት ነው። ባለፉት አምስት ዓመታት ሲተገበር የቆየው ሁለተኛው የአየር ንብረት ለውጥ ምላሽ እቅድ መገባደዱን ተከትሎ ለሶስተኛው የምላሽ እቅድ ቅድመ ዝግጅት ተጀምሯል። የፕላንና ልማት ሚኒስቴርም ከአጋር አካላት ጋር በመተባበር በእቅዱ ዝግጅት ላይ ግብዓት የማሰባሰቢያ መድረክ በዛሬ ዕለት አከናውኗል። የፕላንና ልማት ሚኒስቴር የአየር ንብረት ለውጥ ጉዳዮች የአካባቢ ጉዳዮችን የማስተባበር ማንዴት የተለያዩ ባለድርሻ አካላት በማሳተፍ እነዚህ ፖሊሲዎች፣ ስትራቴጂዎች፣ ፕላኖች የተለያዩ የህግ ማቀፎች በማዘጋጀት ከችግሩ ለመውጣት ይህንን ነገር ስራ እየሰራን ነው አይንክ ይህም ኤንዲሲ ስሪ ትልቅ ፋይዳ ይኖረዋል የሚባለው ያው አሁን ገና ኪኮፍ ነው። ቀጣይ ግን ሲሪየስሊ እየተሰሩ የሰራ ነው ደግሞ ለበላይ አመራሩና ለሚመለከተው ስቴክሆልደር እያቀረበን ግባት እንቀበላለን። ይህንን እቅድ ስንሰራ ደግሞ በተናጠል ምንሰራው የተለያዩ ሴክተሮችን እናማክላለን። ብዙ ሴክተሮች ስለሚጠበቁ እነሱ ሴክተሮችን ያማከለ መድረክ ነው። እነሱንም የተለያዩ ፓርትነሮች ሰፖርት የሚያደረጉም ደግሞ የአጋር አካላቶች አሉ። ከነሱ ጋር በመተባበር ልንሰራ መሆኑን ሰርተን ደግሞ ከሚቀጥሉት ሴፕቴምበር ላይ ወይም ደግሞ በሚቀጥለው የአየር ንብረት ለውጥ ድርድር በፊት ለሚመለከተው ለዩ ኤን ኤፍ ትሪፕል ሲ ወይም ዩናይትድ ኔሽን ፍሬምወርክ ኮንቬንሽን ፎር ክላይሜት ቼንጅ ሰብሚት እናደርጋለን። የምላሽ እቅዱን የማዘጋጀት ሂደት የበርካታ ባለድርሻ አካላትን ተሳትፎ የሚጠይቅ እንደመሆኑ መጠን በቀጣዮቹ ወራት እነዚህ ባለድርሻ አካላትን በማሳተፍ እቅዱን የማዳበር ስራዎች ይሰራሉ ተብሏል። ይህ ሂደት እስከ ዓመቱ መጨረሻ የሚዘልቅ ሲሆን፣ ባለፉት የምላሽ እቅዶች ላይ የታዩ ክፍተቶችም በቀጣይ እንዳይደገሙ እንደሚሰራ ተገልጿል። ፍኖተ ካርታ አለ። ይሄን ኤንዲሲ እንዴት ነው የሚተገበረው? አክሽን ፕላኖች አሉ። ያ ደግሞ መነሻ ሲደረግ ሁሉም ዘርፎች የራሳቸው ማንዴት አለ። ግብርና ምንድን ነው መስራት ያለበት ውሃ ምንድን ነው መስራት ያለበት? ከገቨርንመንትም አልፎ ደግሞ ዲቨሎፕመንት ፓርትነርስ ዩኒቨርሲቲ፣ ሌሎች ስቴክሆልደሮች ሪስፖንሲቢሊቲ ያላቸው ይሄ ማንዴት ማለት ነው። ያ መነሻ አድርገን እኛ ደግሞ እንደ ፕላኒንግ እና ዲቨሎፕመንት ሚኒስትሪ ይህን ነገር እናስተባብራለን። ኔክስት የሚጠበቀው ምንድን ነው? ያለፉት ሁለት ኤንዲሲዎችን ሰርተን ኮሚኒኬት አድርገናል እስከዛሬ ድረስ። አሁን ሶስተኛው ለን ያለ ነው እንደ አገርም እንደ ዓለም ነው። ስለዚህ ይህንን ስናስጀምር አንዱ የቀጣይ ስቴፕ የምንሰራው ባለፉት ሁለት ኤንዲሲዎችን ስንሰራ ምንድን ነበረ አቺቭ ያደረግ ነው የሚለው ነገር የሚያይ ስቶክ ቴክ እንሰራለን ማለት ነው። ኢቫሉዌት አድርገን ነው። ከዛ ኔክስት ደግሞ ይህንን ስራውን ምንጀምረው